ሰማያት ድምፃቸውን ስለሰማን በጣም ደስ ብሎኛል። ትላንትና መዝሙረ ዳዊት መቶ ሰላሳ አንደኛው መዝሙር ነበር ያካፈልኩት። ከዛ በኋላ ልክ የሄሉን ቦታ ሸፍኖ ወንድማችን አብዲሳ በጣም ድንቅ የሆነ ጸሎት ነበር ሲጸልይ የነበረው። በእውነት ስለሱ ጌታን እጅግ አድጌ አመሰግናለሁ። በጣም የከበረ ነገር ያለበት በጣም የተወደደ ሸክም ያለው ሰው ነውእና እና እግዚአብሔርን ስለሱ በጣም አዝጌ ነው የማመሰግነው ስሙ ለዘላለም የተባረከ እና የተቀደሰ ይሁን። ዛሬ ብዙ ንግግር አላበዛም። ትንሽ ቃል ነው የምናገረው። ጌታ ቢረዳኝ በጣም አጠር ያለ ቃል ላካፍላቸው አስቤ ያለው ማለት ነው እና እሱ ቃል የሚገኘው ትላንትና ካካፈልኳችሁ ቃል ጋራ ተያያዥነት ያለው ቃል ነው። እንደውም ትላንትና ራሱ ያንን ቃል አካፍላችኋለሁ ብዬ ነግሪያችሁ ነበር እና ያው የእግዚአብሔር መንፈስ ልባችን ላይ ሲያመጣ ያንን ቃል አብሮ መከፋፈል በጣም ተገቢ ነው። በጣም ብዙ ጊዜ የተናገርኩበት በጣም ብዙ ጊዜ የጸለይኩበትን ቃል ነው። ዛሬም አካፍላችሁ ዝም ብሎ በቃ ብልጭ የምልልኝን ቃል ሳይሆን ጸልዬበት እግዚአብሔር ውስጤን በኃይል የነካኝ ቃል ነው ማካፈላችሁ። ታውቃላችሁ ና እግዚአብሔር ሲረዳኝ ማለት ነው። ምሳሌ ምዕራፍ አራት ላይ ነው ቃሉ የሚገኘው ቁጥር ሀያ ሦስት ላይ እንደዚህ ይላል እንደዚህ ይላል በጌታ በኢየሱስ ስም አነባለሁ። አጥብቀ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። አጥብቀ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። አጥብቀ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና አጥብቀ ልብህን ጠብቅ የህይወት መውጫ ከእርሱ ነውና። በጣም ሲነበብ በቀላሉ መያዝ የሚችል ግን በጣም ከባድ የሆነ ማስጠንቀቂያ ያለበት ቃል ነው። ያውም የህይወታችን ማዕከል የሆነውን ልባችንን በተመለከተ የሚያስጠነቅቅ ቃል ነው። አጥብቀ ልብህን ጠብቀ የህይወት መውጫ ከርሱ ነውና ይላል። የህይወት መውጫዋ፣ የህይወት ማዕከል የሆነዋ፣ የህይወት ማደሪያዋ ልብ ነው። የማንነት መገለጫ የሆነው ልብ ነውና ልብህን አጥብቀ ጠብቅ ይላል። ልብን አጥብቀ ጠብቅ ሲባል ጥብቅ አርጎ መያዝ አይደለም። ብዙዎቻችን እንደምናውቀው ልብ እንደዚህ አጥብቀን የምንይዘው እንዳይወጣ መፈኛፈኛ እንዳያገኝ ጥብቅ አድርገን የምንይዘው አይደለም። ልብ የሚጠበቅበት ሌላ መንገድ አለ። ልብ የሚጠበቀው በእግዚአብሔር ቃል ነው። ልብ የሚጠበቀው በእግዚአብሔር መንፈስ ነው፣ በእግዚአብሔር ጸጋ ነው፣ በእግዚአብሔር ኃይል ነው። ልብ የሚጠበቀው ልባችን በእግዚአብሔር ጸጋ በበረታ ቁጥር የመጠበቅ እድሉ በጣም ሰፊ ነው። ስለዚህ የሕይወት መውጫ ከሱ ነውና ልብህን አልብቀ ጠብቅ የሚለው ቃል በጣም ከባድ ቃል ነው። በዚህ ዘመን ትላንትና አብረን ቻች እየጸለይን ነበርና ይህን ቃል እያወራን ነበረ። ሰው የህይወት ዘመኑን በሙሉ በእግዚአብሔር ቤት ውስጥ ቢኖር ያለ ልብ የሚኖርበት ጊዜ በጣም ብዙ ነው። ያለ ልብ የሚያገለግልበት፣ የሚያመልክበት፣ የሚወጣበት፣ የሚገባበት ጊዜ በጣም ብዙ ነው። ሰው በአካል በእግዚአብሔር ቤት ተገኘ ማለት ልቡ ከእግዚአብሔር ጋር ነው ማለት አይደለም። በጸሎት መንፈስ እንኳን ልባችን ከኛ ጋር አይሆንም። ጸሎት መንፈስ ላይ ሆንን፣ በእግዚአብሔር ሕልውና ስር ተንበርክከን በሁለት ጉልበቶቻችን ስር አናታችንን ቀብረን እጃችንን ወደ እግዚአብሔር ዘርግተን እየጸለይን እንኳን ልባችን ከኛ ወጥቶ የትና የት ነግዶ ሄዶ መመለስ እስከሚያቅተው ድረስ የሚደርስበት ጊዜ አለ። በተለይ በዚህ ዘመን ምናልባት ያጋነንኳችሁ ሊመስል ይችላል። ዝማሬው በቃ ነፍስ ደስ የምትሰኝበት የሚዘለልበት፣ ስብከቱ ትምህርቱ ሰው ኢንተርቴን የሚያደርግበት፣ እየተሰበከ ሰው ከእግዚአብሔር ጋር የማይገናኝበት፣ እየተዘመረ ሰው ነፍሱ ደስ አስኝቶ ዘለው ወርቆ የሚወጣበት ጊዜ ሆኗል። ወደ ህይወት ለህይወት ህይወት የሚገኝበትን ቃል መስማት ካቆምን ሰነበትን። ህይወት የሚገኝበትን ዝማሬ መዘመር ካቆምን በጣም ሰነበትን። ለነፍሳችን፣ ለህይወታችን መብል እንዲሆን መንፈሳዊ መብል ያስፈልጋል። ህይወት የሚገኝበት ትምህርት ያስፈልጋል። ህይወታችንን የሚቋቋመው የእግዚአብሔር ቃል ስለሆነ የእግዚአብሔር ጸጋ ያለበት ቃል ስለሆነ በነገራችን ላይ አንድ ነገር ልንገራችሁ። የህይወት መውጫ ከሱ ነውና ልብን አጥብቀ ጠብቅ ሲባል ይሄ ነፍሳችን ከስጋ የምትለይበትን አይደለም የሚያወራው። ስለ መንፈሳዊ ህይወት ነው የሚያወራው የዘላለም ህይወት የእግዚአብሔርን ህይወት ምድር ላይ መግለጥ ነው እንጂ ቃል ጻፉልኝ፣ የዘላለም ህይወት ለዘላለም መኖር አይደለም። የእግዚአብሔርን ክብር ምድር ላይ መግለጥ ነው። እግዚአብሔርን ደስ የሚያሰኝ ህይወት መኖር ነው። እኛ በጣም እድለኞች ነን። ጌታ አስመልጦናል ከሲኦል ስጋት የለብንም። በኢየሱስ ክርስቶስ አምንን ጌታ ኢየሱስን እንደግል አዳኝ ጌታ አድርገን በተቀበልንበት በዚያች ቅጽበት የዘላለም ህይወት ዋስትና እግዚአብሔር ሰጥቶናል። እግዚአብሔር ሰጥቶናል። ድነናል። ለአንድ ማይክሮ ሰከንድ ጥርጣሬ የለንም። ይህንን ደህንነት በዚህ ደህንነት ላይ ልንጨምረው የምንችለው ነገር የለም። ልንቀንሰው የምንችለው ነገር የለም። የሚጠበቅብን ነገር ቢኖር መጠበቅ ነው። ከዛም ባለፈ ግን የእግዚአብሔርን ህይወት በምድር ላይ እንድንገልጥ ተጠርተናል። የእግዚአብሔር ህይወት በእኛ ህይወት ውስጥ እንዲገለጥ እግዚአብሔር ይፈልጋል። ሐሌሉያ! ስሙ ለዘላለም ይባረክ። አሜን። ኢየሱስ ጌታ ነው። የእግዚአብሔርን ህይወት እንድንገልጥ ተጠርተናል። የእግዚአብሔርን ፈቃድ በምድር ላይ እንድንገልጥ የእግዚአብሔርን ጽድቅ፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ማዳን እንድንገልጥ የእግዚአብሔር የማዳኑ መገለጫዎች የፍቅሩ መገለጫዎች ነን። ክብር ለኢየሱስ ክርስቶስ ይሁን። ይህን ልንኖር ተጠርተናል። ለዚህ ደግሞ ጸጋ ለመቀበል ምሕረት ለመቀበል ምሕረትና ጸጋ በበለጸገበት ዙፋን ፊት አለን። ጸጋ ነው ዋና የጸሎት ርዕሳችን። ጸጋ ስጠን ነው አቅም ስጠን ነው አበልጽገን ነው ስለ ሐዋርያት መጽሐፍ ቅዱስ ሲናገር በእያንዳንዱም ላይ አሜን ታላቅ ጸጋ እስቲ ነበረባቸው ይላል፣ አይደል መጽሐፍ ቅዱስ? ከዛስ ከነሱ ጋር ማንም ሊተባበር የሚደፍር አልነበረም ይላል። ጸጋ። በጸጋ በልጽጉ። እንድሪያስ በጸጋ በልጽግ። ዘውዬ በጸጋ ብልጽግ። በይ ሄሉ በጸጋ በልጽጌ። አብዲሳ በጸጋ በልጽግ። ጸጋ ይብዛለን፣ ኃይል ይብዛለን፣ ጉልበት ይለቀቅልን። እግዚአብሔር ደግሞ የልቡ መሻት ነው። እንዲህ አይነት ጸሎት ስንጸልይ እግዚአብሔር ደስ ይለዋል፣ ያፈስብናል፣ ያረሰርሰናል። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ምን ያህል ህይወታችሁ እየተቀየረ እንደሆነ ታውቃላችሁ። በጣም ብዙ ኤክስፔክት አላደረግም። ብዙ እ ምንም መስማትም አንዳንድ አልፈልግም ግን አንዳንድ ጊዜ ሰዎች ሲያወሩ ደስ ይለኛል። እና ሰብለየ ጌታ በቀደም የማለዳ ፕሮግራም ከጀመርኩ በኋላ ሕይወቴ እንዴት እንደተለወጣለች አለች እና ዙም ላይ ስጸልይ ነበር። ማይከፍታ በቃ ውስጧ እየተቀጣጠለ ነው። በቃ የሆነ ውስጧ ቅጥልጥልጥልጥል ያለ ነው። እና በጣም ነው እየገረመኝ ጌታ ኢየሱስ ወያልኩኝ አታውቁም የሰው ለውጥ እግዚአብሔር ስራ ላይ ነው ያለው። ጸጋ እንቀበላለን። ከታች ያላችሁ ዝም ብላችሁ እንደው ጥግ ተቀምጣችሁ የምትወጡ እንኳን ብትኖሩ የእግዚአብሔር ክብር ያገኛችኋል። አይም ክርስቲያን የእግዚአብሔር ክብር፣ ሰላም ቤት የእግዚአብሔር ክብር ያገኝሻል። ሰላም፣ ሀያ ስልሳ አንድ፣ አብርሃም፣ ባህርነሽ፣ አዜ፣ ቤቲ፣ ጄሪ ሞላ፣ ርብቃ የእግዚአብሔር ክብር ያገኛቸዋል። የእግዚአብሔር ኃይል ያገኛቸዋል። የእግዚአብሔር ጣት ያገኛቸዋል። ርስስ እትላላችሁ ኃይላችሁ ይታደሳል፣ ጉልበታችሁ ይታደሳል። አቅም ጌታ ይሰጣችኋል። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ። በዚሁ